በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰሙነ ሕማማት ዕለታት ስያሜዎች ከሰኞ እስከ ቅዳሜ። ሰሙነ ሕማማት የጾመ ሁዳዴ የመጨረሻው ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማም የሚታሰብበት፣ ካህናትና ምእመናን በአጸደ ቤተ ክርስቲያን ተሰብስበው የሕማሙን ነገር የሚያወሳውን ዜማ የሚያዜሙበት ግብረህማን በመባል የሚታወቀውን መጽሐፍ የሚያነቡበትና የሚሰሙበት በነግህ በሰልስት በስድስት በተሰዓት ወይም በዘጠኝ ሰዓት በሰርክ በ11 ሰዓት እየተመላለሱ የሚሰግዱበትና የሚጸልዩበት ልዩ ሳምንት ነው፣ ከሆሳዕና እስከ ማግስት፣ እስከ ትንሣኤ። በዚህ ሳምንት በተለይም ካህናት ጥቁር ልብስ ይለብሳሉ። ምክንያቱም ጌታችን የደረሰበትን መከራና ስቃይ እንዲሁም የሰው ልጅ 5500 ዘመን በጨለማ ግዞት ይኖር እንደነበር ለማዘከርም ጭምር ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራና ሕማም በጽኑ እንድናስበው ያስተማሩን ሐዋርያት ናቸው። ለነርሱም ደግሞ የነገራቸውም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰሙነ ሕማማት የጌታችንን ሕማማት ከማሰብ ጋር በየዕለቱ በርካታ ድርጊቶች መፈጸማቸውና የምናስታውስበትም ሳምንት ነው። እለተ ሰኞ መርገመ በለስ የተፈጸመበት ሰኞ ይባላል። በዚህ ዕለት ጌታችን ከቢታንያ ሲወጣ ተራበ። ቅጠል ያለባትን በለስ ተመልክቶ ወደ በለሲቱ ቢቀርብ ከቅጠል በቀር ምንም ነገር ባለማግኘቱ ከአሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይበላ በማለት ስለ ረገማት መርገመ በለስ የተፈጸመበት ሰኞ ይባላል። የማርቆስ ወንጌል ምዕራፍ 11 ቁጥር 14 እለተ ሰኞ ሌላው አንጽሆተ ቤተ መቅደስ ይባላል። ጌታ ወደ ቤተ መቅደስ ሄዶ በቤተ መቅደሱ የሚሸጡትንና የሚለውጡትን ቤቴ የጸሎት ቤት ትባላለች በማለት ከቤተ መቅደስ ገርፎ አስወጥቷቸዋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 13። ማክሰኞ የጥያቄ ቀን ይባላል። ሰኞ ዕለት በቤተ መቅደስ ሲሸጡና ሲለውጡ የነበሩትን ሁሉ እየገረፈ በማባረሩ ለሰው ልጅ ሹመትንና ስልጣንን የሰጠ ጌታ በምን ስልጣን ይህንን ታደርጋለህ ተብሎ በፈሪሳውያን ተጠይቋልና የጥያቄ ቀን ይባላል። የማቴዎስ ወንጌል ምራፍ 21 ቁጥር 23። እለተ ማክሰኞ የትምህርት ቀንም ይባላል። በዚህ ዕለት በቤተ መቅደስ ረጅም ትምህርት ስላስተማረም የትምህርት ቀን ይባላል። የሉቃስ ወንጌል ምዕራፍ 24 ቁጥር 28፣ የማርቆስ ወንጌል ምራፍ 12 ቁጥር 2 እለተ ረቡ ምክር አይሁድ ይባላል። ረቡ እለት የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንዳለባቸው የመከሩበትና ውሳኔ ያሳለፉበት ቀን በመሆኑ ምክራ አይሁድ ይባላል። ወቅቱ የፋሲካን በዓል የሚያከብሩበት ቀን በመሆኑ እና ብዙም ሕዝብ ጌታን ይከተለው ስለነበር ሁከት እንዳይነሳ ስጋት ነበራቸው። ነገር ግን ከሁለቱ አንዱ ሐዋርያ የአስቆሮቱ ይሁዳ አሳልፎ እንደሚሰጣቸው ስለነገራቸው ጭንቀታቸው ተወግዶ በጌታ መያዝ ተስማምተዋል የሉቃስ ወንጌል ምዕራፍ 22 ቁጥር 1 ዕለተ ረቡዕ የመልካም ማዓዛ ቀንም ይባላል ጌታችን በዚህ ዕለት በለምጻሙ በስምዖን ቤት ተቀምጦ ሳለ መላ ህይወቷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ ፍረት ባለሽተዋ ማርያም ዋጋው እጅግ ውድ የሆነ የአልባስጥሮስ ሽቶ አምጥታ በራሱ ላይ በማርከፍከፍ ስለቀባቸው የመዓዛ ቀን ይባላል። የማቴዎስ ወንጌል ምራፍ 26 ቁጥር 6 ዕለተ ረቡዕ የንባ ቀንም ይባላል። ባለሽቷ ሴት ማርያምን ተፍረት ኃጢአቷን ይቅር እንዲላት እየለመነች በእግሩ ስር ተደፍታ በእንባዋ እግሩን አርሰዋለችና የንባ ቀን ይሉታል። የማርቆስ ወንጌል ምራፍ 14 ቁጥር 9 ዕለተ ሐሙስ ጸሎተ ሐሙስ ይባላል። ጌታችን ላይሁድ ተላልፎ ከመሰጠቱ በፊት በጌቴ ሴማንያ የአታክልት ስፍራ ሲጸልይ በማደሩ ጸሎተ ሐሙስ ይባላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 36። ጌታችን የደቀ መዛሙርቱን እግር በፍጹም ትህትና ዝቅ ብሎ ያጠበበት ዕለት በመሆኑ ሕጽበተ ሐሙስ ይባላል። የዮሐንስ ወንጌል ምዕራፍ 13 ቁጥር 3። ዕለተ ሐሙስ የምስጢር ቀንም ይባላል። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ቅዱስ ቁርባን ወይም ምስጢረ ቁርባን በዚህ ዕለት ተፈጽሟልና የምስጢር ቀን ይባላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 26። ዕለት ሐሙስ የሐዲስ ኪዳን ሐሙስም ይባላል። መሥዋዕተ ኦሪት በእንስሳ ደም የሚቀርብ መሥዋዕት ቀርቦ ለዓለም ድኅነት ራሱን ያቀረበበት ቀን በመሆኑ የሐዲስ ኪዳን ሐሙስ ይባላል። የሉቃስ ወንጌል ምዕራፍ 22 ቁጥር 20። የነፃነት ሐሙስም ይባላል። ለኃጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱን እንዲሁም የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ የነፃነት ሐሙስ ይባላል። የዮሐንስ ወንጌል ምዕራፍ 15 ቁጥር 15። ዕለት ዓርብ የስቅለት ዓርብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ የዋለበት ዕለት ነውና የስቅለት ዕለት ይባላል ወይም የስቅለት ዓርብ ይባላል። የማቴዎስ ወንጌል ምዕራፍ 27 ቁጥር 35 ዕለት ዓርብ መልካሙ ዓርብም ይባላል። ከጌታችን ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረውን መስቀል ጌታችን በደሙ ቀድሶ የምሕረት የሕይወት አርማ፣ የዲያብሎስ ድል መንሻ ስላደረገው በሞቱ መልካሙን ሕይወት ስላገኘን መልካሙ ዓርብ ይባላል። ዕለተ ቅዳሜ ቀዳም ስዑር ትባላለች። ይህች ዕለት ከድሮ በተለየ መልኩ የጌታችንን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። ዕለተ ቅዳሜ ለምለም ቅዳሜ ይባላል። ካህናቱ ለምእመናን ለምለም ቀጤማ የሚያድሉበት ዕለት በመሆኑም ለምለም ቅዳሜ ይባላል። ምእመናንም ይህንን ለምለም ቀጤማ እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። ቅዱስ ቅዳሜም ይባላል ቅዱስ የሆነው እግዚአብሔር በጥንተ ተፈጥሮ ፍጥረታትን አከናውኖ ያረፈበት ቀን ሲሆን በዘመነ ሐዲስ ደግሞ የማዳን ስራውን ሁሉ ፈጽሞ በስጋው በመቃብር ሲያርፍ በነፍሱ ወደ ሲኦል ወርዶ ሲኦልን በርብሮ ባዷን ሲያስቀራት በዚያ የነበሩትን ነፍሳት የዘለዓለም ረፍት ያወረሰበት ዕለት ስለሆነ ቅዱስ ቅዳሜ ይባላት። እንበለ ደዌ ወህማም፣ እንበለ ጻማ ወድካም አመ ከመዮም የአብጽሐነ የአብጽሐክሙ እግዚአብሔር ለብርሃነ ትንሣኤው በፍስሐ ወበሰላም ያለ ደዌ እና ያለ ሕማም ያለ ጻማና ወይም ያለ ድካም እግዚአብሔር ለትንሣኤው ብርሃን እንደ ዛሬ ቀን በደስታና በፍቅር በአንድነት ያደርሰም ያደርሳችሁ አሜን።